አሁን ይችም እንግዲህ በስመ አረብ ህዳ ከቢሮ ፈርማ ሰራተኛ ይዛ ትመጣለች። ወላሂን የሚያሳዝኑኝ እንደነዚህ ካሉ አረቦቹት የሚሰሩ ህቶች ናቸው። አስባችታል ሚዲያ ላይ ወጣ። በዚህ ልክ እንደዚህ የተቀደደች ቤት ውስጥ ላለች ሰራተኛ ምን ያክል እንደምትከፋባት ማለት ነው። እባካችሁን ጥንቃቄ አድርጉ የሀገር ልጆች። በእርግጥ ሁሎችም አንድ ናቸው ልላቸው አልችልም። አረ የዚች ሴከፋ ነው ደግሞ እኮ የውሸቷ ልክ አለመኖር ወላሂ እያት ማለት ነው። ቪዲዮ እየተሰራ ያለው ሳሎን ላይ ቁጭ ብላ ቀዋን እየበተነች ቀዋን እየረተበች እሷ ግን ልክ ሰራተኛ ክፍል ውስጥ ያገኘችው አስመስላ ነው እየተቀደደች ያለችው ማለት ነው። በነገራችን ላይ የኔ ክፍሌ ፎቅ ስለሆነ የኔ ክፍሌ ታች ስለሆነ መዳሜ ከእኔ ክፍል ገብታ አታውቅም የምትሉ ቶች ካላችሁ ጥንቃቄ አድርጉ ማለት ነው። አንድ ነገር ልንገራችሁማ በባለፈው ወር በቀን ሀያ ሰባት የኔ አጎቴ ልጅ ወደ ኢትዮጵያ ትሳፍራለች ማለት ነው። ያው ከመሳፈሯ በፊት ደግሞ የሚያስፈልጓትን እቃዎቹን እንዳለ ያዘዘቻቸው ከሽእን ነብር ማለት ነው። እሷ እስከምታውቀው ድረስ መዳማ ከክፍሏ ገብታ እንደማታውቅ ነው። ከዛ ምን እንዳለቻት ልንገራችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። ሜሙሸ ቃሌት ኔ ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦች የሀገሬ ልጆች ዛሬም ደግሞ አንድ አስተማሪ ወይንም ደግሞ ለጥንቃቄ ጠቅመናል ያልኩትን ቪዲዮ ይዤ ነው የመጣሁት። እናንተ ደግሞ ሸር በማድረግ ለእህቶቻችን አካፍሏቸው ማለት ነው። እንግዲህ እሱም ምንድን ነው ካላችሁ፣ ወይዘሮ መዳም የምትለው ቀንጨባ አድርጌ አስደምጫቸዋለሁ። በእርግጥ እሷ እንግዲህ መልእክቶን ያስተላለፈችው ለሁሉም አረቦች ሳይሆን ለሁሉም የአረብ መዳሞች ሳይሆን ለአርያድ መዳሞች ብቻ ነው መልእክቱን ያስተላለፈችው ይሄ የሆነበት ምክንያት እንግዲህ የውሸት ቪዲዮ እንደሆነ ስላወቀች ነው ገብቷችሁ አል ውሸታም ስለሆነች እሷ አርያድ ውስጥ ብቻ ስለምትኖር ነው ይሄን ነገር ብላ ያስተላለፈችው እንጂ እውነት ትክክለኛ ነገር ቢሆን ለአንድ አካባቢ ሴቶች ብቻ ሳይሆን ለሁሉም አረቦች መልእክቱን ታስተላልፈው ነበርና ወላሂን የሚያሳዝኑኝ እንዳልኳቸው እንደነዚህ ካሉ አረቦች ቤት የሚሰሩ እህቶች ናቸው እንዳልኳቸው ሚዲያ ላይ ወጥታ በዚህ ልክ የተቀደደች ቤት ውስጥ ምን እንደምትል ምን ያክል እንደምጠረጥር ምን ያክል ሰው እንደማታምን አስቡት። በሷ ምክንያት ለአመታት ከሰራተኞቻቸው ጋር ተግባብተው በጥሩ ሁኔታ የሚኖሩ መዳሞች ራሱ ሳይፈልጉ ሸክ እንዲያደርባቸው ነው ያደረገቻቸው ማለት ነው። ሰው እንዴት በዚህ ልክ ይቀደዳል? እውነት ከሰራተኛ ክፍል ካገኘች ለምንድን ነው ሰራተኞችን ማታሳየን? እንዲህ ሰው በዚህ ልክ ማለት ነው። ሲጀምር ሴትዋ ያለችው ሳሎን ሁና ነው፣ ቆር የምትበትነው ልብሱን የምትበትነው ማለት ነው። እሷ ግን ልክ ሰራተኛ ክፍል ሁና እንዳገኘች እያወራች ነው። እንግዲህ መቼ ምንድን ነው አትሉኝም? ያልገባችሁ ካላችሁ ልንገራችሁ። ለራድ እህቶች ምናምን አለች እና ለራድ መዳሞች ነው እንጂ አለች ለበናት ብላ ማለት ነው። ከዚያ ባካችሁን ሰራተኞችን ያገኛችሁን ሰራተኛ አታስገባለች። ከዚያም ደግሞ የሰራተኛ ክፍል ባካችሁን እየገባችሁ ፈትሹ። እንግዲህ ይሄን ሁሉ የምትመለከቱትን ሰራተኞቱ ሰርቀው ነው ብላ ማለት ነው። ልክ አንድ ሱሪ አወጣችና ከዚያ ሱሪ ውስጥ አርጋ እቃዎቹን ሰፍታ እንዳስቀመጠቻቸውና በኋላ እሷ ስታገኝ እንግዲህ ይኸው አወጣሁት እያለ ይህ ሁሉ ሰርቀኝ ነው ምናምን ነገር እያለች ቪዲዮን እያስተላለፈች ነው ማለት ነው። እንግዲህ ይህን ሲዩ ደግሞ አንዳንድ ሞኝ የሆኑ መዳሞች እንዴ እውነት ነው እንዲ እንደዚህ ምናምን ብሎ የሚያምኑም አሉ። ብዙዎች ደግሞ ይሄን ነገር እውነት ነው ብሎ የማይቀበሉም ይኖራሉ። ሀታ ላይ ካላደረጉላትም ወላሂ ውሽቷ ውሸቷ እንደሆነ ስላወቁት ነው መሰለ አረቦቹ ራሱ ማለት ነው። ያም ሆነ ይህ የሀገሬ ልጆች ማለት ነው የሚፈልገው ነገር ቢኖር አንድ የአረብ ሀገር ልብስ፣ የአረብ ሀገር ኮተት የምሰበስቡቶች ከኛ ሀገር ዶ አይጠቅምም። ለምን ብትሉ ለምሳሌ ልብሱን ብንወስድ ማለት ነው በየጊዜው ይለብሳሉ ያወልቃሉ አይደል በወለቁት ቁጥር እኛ ደግሞ እናጥባለን እንተኩሳለን ያ ማለት የአረብ ሀገር ልብስ ካውያ ና ላውንደር ያደከሙ ስለሆነ ሀገራችን ዶም አያገለግላችሁም እና ቡቲቶ አሰብስቡ በተለይ በተለይ እባካችሁ የሀገሬ ልጆች ምንም ይሁን ምንም ምንም ይሁን ምን እነሱ ጣሉ ያሏችሁን አንድም ነገር አንስታችሁ እንዳታስቀምጡ ጣሉ ያሏችሁም ማለት ነው ወሌ እውነት ነው የምላችሁ። እነሱ ከከፉባችሁ አደለም? ጣሉ ያሏችሁ ነገር እናንተ አንስታችሁ ከእናንተ ክፍል ተገኝቶ ይቅርና፣ በሰላሙ ቀን አልፈልግም ብላ ራሱ የሰጠቻችሁ ማለት ነው። ከእናንተ ላይ ስታዩ ምን ጉድ ስለሚመስላት መለሳ የምትወስድበት ጊዜ ይኖራል። ወይንም ደግሞ ማን ሰጠች ሰርቀሽ ነው የታግኝተሽ ነው ሁሉ ልትላችሁ ትችላለች እና ጥንቃቄ አድርጉ የሀገሬ ልጆች። እውነት እኔ በቃ ከእነሱ ደግሞ እዛችሁ ብቻ ከተሰጣችሁ በቂ ነው። ለራሳችሁ ብሎ ገዝቶ የሚሰጧችሁ ነገር ካለ እሺ፣ ተቀበሏችሁ ከዚያ ውጭ ግን በነገራችን ላይ አመላቸው ራሱ አያዝም። ጸባቸው አደለ እንደ ስስት ነው የሚቀያየሩት። አንዳንዴ ሞቅ ስላቸው ጣል ጣል ጣል ጣል አድርገው ውሰጅ ውሰጅን ያልፈልግም ብላ ሰታ ኋላ ደግሞ ማለት ነው ከርቦ አስመስ ስትረጋጋ እንደ እናንተ ስትጠቀሙ አይታችሁ አይታችሁ ራሱ መልስ አምት ወስድ መዳም አለች። እኔ ከእናቷ ቤት ማለት ነው ልጅቷ ሀዋ ትባላለች። የማናት የጅማ ልጅ ነችና ከዚያ ቤት ብዙ መሰርታለች። አረይቷ በጣም ትወዳታለች እና የአረይቷ ልጅ የሚያማምር ልብስ ሰታታለች። የሚካወር የሚባለው የአረቦቹ የነሱ የባህል ልብስ ማለት ነው። ወላሂ ነው ምላቱ እሷ ለብሰው ሰርግ ቤት አይታት የሰጠቻትን ልብስ ረሂን ልብስ እኔ በጣም ወድጀዋለሁ መልሽልኝ ብላ ከሰራተኝቱ አስወልቃ እንትን ዱቢ ወስዳ አሳጥበው ድጋሚ ተጠቅመዋለች ማለት ነው። ለምን ከእኛ ላይ ሴት ምን ጉድ፣ ስለሚመስላችሁ ስለዚህ ቡቲቶ አሰብስቡ፣ ጥንቃቄ አድርጉ። ሌላኛው ደግሞ ማለት የምፈልገው መዳሜ ከእኔ ክፍል አትገባም፣ ኔ ክፍል ፎቅ ስለሆነ ፎቅ አትመጣም፣ ኔ ክፍልታች ስለሆነ ታች አትመጣም፣ እያላችሁ አትፈትሸኝም ምናምን ብላችሁ የምትአስቡቶች ካላችሁ ተሰጉዳቸዋን ጥንቃቄ አድርጉ ማለት ነው። እኔም በራሴ ደርሶብኝ አይቻለሁ። እኔም ከዛ በፊት መዳሜ ከኔ ክፍል ገብታ እንደማታውቅ ነበር የማውቀው። ግን አንድ ቀን ብቻ ነው ያየው ባይኔ ማለት ነው። ከዚያ በኋላም ከዛ በፊትም ግን ወይኔ ፎቅ ሲሆን ወይኔ ወደ ውጭ ስወጣ እሷ ቤት ውስጥ በምትሆንበት ሰዓት የኔን ክፍል እንደምትፈትሽ እርግጠኛ ሆንኩ ማለት ነው። በባለፈው ወር እንዳልኳቸው በቀን 27 የኔ አጎቴ ልጅ ማለት ነው ወደ ኢትዮጵያ ተሳፍራለች እና ከመሳፈሯ በፊት ደግሞ የምትፈልጋቸውን እቃዎቿን እንዳለ ገዛቻቸው ከሽኤን ነበር ማለት ነው። መዳማ አንድ መኪና የላትም ማሽከርከር ስለማትችል ሁለትም፣ ደግሞ ከሷ ጋር መውጣት አልፈልግም ምናምን ብላ በታክሲ ንርስትላ ለታክሲ ማልከፍልም ብላ ምክንያቱም የታክሲውን አንችልሽ የምትከፍል ስላለቻት ማለት ነው። ብቻ በዚያ በዚያ ምክንያት ለአንድ ወር ያክል የምትፈልጋቸውን እቃዎች ቀስ ቀስ እያለ ከሽኤን አዘዘች፣ ሀታ ሻንጣ ሳይቀር ማለት ነው። እና ይህች ህቴ የምታውቀው ምንድን ነው መዳማ ከእሷ ክፍል ገብታ እንደማታውቅ ነው። ገብቷቸዋል። ከዛ በኋላ እህቴ ገዝታ እቃውን ሁሉ ከጨረሰች በኋላ ሻንጣውን ሁሉ አስመጥታ ሻንጣውን ሞልቶባት ሁለቱም ሻንጣ እቃ ተረፋት ማለት ነው። እና ያው ካልገበላ እቃዋ እንደተዝለከለከ ምናምን ነው፣ ገባችዋ። ከዛ ደግሞን የምልከው ቃል ገና ያንን ሁሉ ሳልክላት ነው። እና እቃው በዝቶብኛል ምናምን ብላ ማታ እያወራን ነበር በቪዲዮ ከዚያ ጧት ተነስታ ህቴ ወደ ስራ ገባች ማለት ነው። ከዛ ያቺ መዳሞ ማለት ነው፣ እሷ በሌለችበት ለካ ገብታ ክፍሏን አይታለች፣ እቃዋን አይታለች ማለት ነው። ምን ትላታለች? አንቺ አሜና አለች እናለች ማለት ነው። ያንን ሁሉ እቃ እንዴት አርገሽ ልትወስጂ ነው? ምናምን ነገር ብላ አለችኝ። ሻንጣሽ ሞልቷል እኮ ኤርፖርት ላይ እኮ ማለፋት ተች ምናምን አለች። ከዛ እንደዚህ እኮ ብላ አለችኝ። አየሽ እኔ ሳላያት እኮ ክፍሌ ውስጥ እኮ ገብታ ቀይን ፈተሸችው፣ ቀይን እኮ አየችው። ለካ እስከ ዛሬም እየገባች ቀይን ትፈትሻለች ማለት ነው ምናምን ብላ እሷም እሷን ታዘበቻት ማለት ነው። ምላችሁ ፈልጌ ነው አሁን ያኔ እሷ ፈውታ እንደዚያ ባትላት ኑሮ እህቴ እቃዋን ገብታ መዳሟ እንዳየችው አታውቅም ነበረ። መቼም እሷ እያለች ገብታ አላየችውም፣ እሷ በሌለችበት እሷ ፎቅ ነበርኩ ብላለች። እሷ ደግሞ ጅምቆይታ ስትመለስ ነው ከክፍል የገባች ብላለች ማለት ነው። ግን መቼ እንደገባች አታውቅም። ግን በቃኔ የነበርኩ በዚያን ፎቅ ነው እሷም ደግሞ ቤት ውስጥ የነበረችው በዚያ ስትሳ ነው፣ ወደ ላይ ስትመጣን ያየችው ምናም ብላለች። ግን መዳም አፋውታ ባትላት ኖሮ እንዳየችው ራሱ እህት አታውቅም ነበር ማለት ነው። እናማ ምንም ይሁን የግቡ ችግር የለውም ምክንያቱም ቤታቸው ነው። እኛ ቤታቸውን አንከለከለም፣ ግን የምናደርገውን ነገር ጥንቃቄ እናድርግ። እንዲው እንዳልኳችሁ በተለይ ጣሉ የተባላችሁትን ኩተት አንድም ነገር እንዳታስጠጉ። አንድ ቪዲዮ ባለፈው አካፍያቸዋለሁ። እሱ ምንድን ነው፣ እባካችሁን የበናት ብላ እንዴት መዳም እንደዚሁ እናንተ የተጠቀማችሁበትን ነገር ለሰራተኛ ምንም ነገር አትስጡ ብላ ምልክት ስታስተላልፍ የሚያሳይ ቪዲዮ አካፍያችሁ ነበር። ለምን ይህን የሚያደርጉት ግን ሁሎችም ናቸው ላቸው አንችልም። እኔ ካሁን በፊት እንዳልኳቸው ሳውዲ አረቢያ ሲሰራባት የነበረችው መዳሜ ታወጣለች። እንደዚህ ጌጣጌጦች የሚሆኑ ልብስ የሚሆን መይሙና፣ አንቺ የምትፈልጊው ነገር ካለ፣ አንቺ የማትፈልጊ ከሆነ ደግሞ በጥቁር ኪስ አድርጊው ና ባባ ወስዶ ለምስኪኖች ይሰጣቸዋል ነበር የምትለኝ ከዚህ ሀገር ግን እንዳልኳቸው ፈንዳ ትላታለች እንጂ እሷም ሆነ ልጆቹ የተጠቀሙባትን ነገር ለሰራተኛ መስጠት አትፈልግም። በጣም ይሸክካሉ። ለምን ብትሉ ሰራተኛ የሆነ ነገር ያደርግብናል እያሉ መስሌ ማለት ነው እና እኔም አልፈልግም። እንዲሁም ደግሞ ቤተሰቦቿ እንዳለ የኢራን ሰው ነች ብያቸዋለሁ። የእኔ ለራሷ ዘመዶች ነው የምሰጠ ድሀ ከፊቷ እንኳን እያለ ለእኔ ባስጥ እንኳን ለሌላ ድቦች ራሱ መስጠት አትፈልግም። ለዘመዶቿ ለዘሮቿ ነው እና የምሰጠው ስለዚህ የሀገሬ ልጆች የእነሱ ኩቲቶ መጣም ቀረም ስለማይጠቅማችሁ ብቻ ደመወዛችሁ ይሰጣችሁ እንጂ ሂዶም ስለማይጠቅም ከምትሳቀቁ ስጋት ውስጥ ከምትገቡ ቢቀርቧችሁ ይሻላል። ግን መዳሚቱ እኮ ያስተላለፈችው ውሸቷን ነው። ወላሂ እውነት ከሰራተኝቱ ክፍል ገብታ ሰራተኝቱ እንደዚህ አድርጋ አግኝታት አይደለም፣ በውሸት ነው የተቀደደችው። ግን ጓደኛ ሲታማለን የብለስማን የሀገሬ ልጆች። ለምን ብትሉ ነገስኛ እንደዚህ ምን ዋስትና አለን? እንደዚህ ያለ ቪዲዮ ደግሞ ሲ መዳሞች ራሱ እንዲጠራጠሩ ያደርጋቸዋል። እንኳን አረቦቹ ጋር ከእኛም ጋር ደርሰው እያየሩ ነው፣ እየሰማ ነው አይደል? ስለዚህ ከእነሱም ጋር ይደርሳል። እንዲ እንደዚህ ያለም አለ እንዲ ብለው ጥርጣሬ እንዲያደርባቸው፣ ከሰራተኞቻቸው ጋር እምነት እንዳይኖራቸው። ምንም እንኳ እሷ በውሸት ብሰረው፣ እንደዚህ ያለ ነገር ይፈጥርባቸዋል። እና ጥንቃቄ አድርጉ፣ የምታደርጉትን ነገር ለእይታችሁ እነሱን ሳይሆን ፈርተን እቃ መደበቅም ሆነ እቃ ማስቀመጥም ያለብን ፈጣሪያችን ፈርተን ሐላል የሆነውን ነገር ብቻ እንጠቀም ነው የምለው። ሰላሙን ሁኑልኝ።